እዚህ ቀን እንዲህ ተዘጋጅ እንገሌ ያመጠሃል ምናምን የሚል ጥሪ የለም። ጥሪው ምንድን ነው ያደረገው? አላህ ሌሊት ተኝተው እያሉ ከአልይ ብን አቢ ጣሊብ እህት ቤት ተኝተው፣ ሁለት መላኢኮች መጥተው ቀሰቀሷቸው ተነሳሏቸው ወደ ካዕባ አካባቢ ወሰዱና ሁለተኛ ኦፕሬሽን አድርገው ውስጣቸው ያለውን ነገር አጣጥበውላቸው አዘጋጇቸው። አይ ምንም ኦፕሬሽን የለም፣ አንድ ጊዜ ነው ኦፕሬሽን የተደረገው የሚሉ ሰዎች ልክ ወደ ካዕባ አጠገብ ወሰዷቸው እና ካዕባ አጠገብ አንድ የትራንስፖርት መጓጓዣ አለ። ቡራቅ ይለዋሉ። የታሪክ ጸሐፊዎች ቡራቅ ብለውታል። ቡራቅ መወጣጫ ነው፣ መሄጃ ነው፣ እንደ እንስሳ ነው፣ እንደ በቅሎ ነው። ከበቅሎ ከፍ ያለ ከፈረስ መለስ ያለ፣ ግን በትራንስፖርት አጠቃቀም ላይ ሲታይ አንድ ጊዜ አይኑ የሚያየውን አንድ ጊዜ መራመድ የሚችል እዚያ ተሰቀል ተባለ ተባልኩኝ ጉዞ ጀመርነ ይላል አንዳንዱ መላይኮች በምን ተጓጓዙ እሳቸውስ ቡራቅ ላይ ወጡ መላይኮችስ እንዴት ነው ከኋላ ተፈናጠጡ ወይስ እንዴት ነው ይላሉ አላኩል ያህል ስላላየሁት አልነግራችሁም ይህንን እኔ የሰማሁትን ነው የምነግራችሁ ነቢዩ ሰለላሁ ዐለይሂ ወሰለም ቡራቅ ላይ ሆኑ ጉዟቸውን ጀመሩ መንገድ ላይ ሲሄዱ ብዙ ታሪክ አይተዋል። እሱን ብዙ አሁን ማውራት አያስፈልግም። በይተል መቅዲስ ላይ ሲደርሱ ነቢያት ተቀምጠው አልነበረ የሚጠብቋቸው፣ ቁመው ነበር የሚጠብቋቸው። ሶፍ ሰርተው ነበር እየጠበቁ የነበሩት። ደግሞ ሶፍ ሰርተው ይጠብቁ የነበሩት እነማን ናቸው? እነ አደም እነ ኑሕ እነ ኢብራሂም ሙሳ ዒሳ ዩሱፍ ነሱለይማን ዳውድ ሰልፍ ሰርተው፣ ልክ እንደደረሱ የተጠበክነው ተቀደም ግባና አሰግደን ተባሉ። ሁለት ረካ አሰግዱና ሲጨርሱ የተጠበክኮ ነው ጉዞ እኮ አልጨረስንም አላቸው። ጅብሪል መርሃባ ብለው ሲሄዱ አሁን የኤሌክትሪኩን እንትን አይታችኋል። ልክ እዚህ እግራቸው ላይ ቆም ሲሉ ተራርራርጎን ሰማኡ ዱንያ እዚያ ሲደርሱ ቆረቆሩ በር። ማነ? ጅብሪል ማነ? አብሮሃለ? ሙሐመድ ተላከበት እንዴ? አዎ። በወግ አርጎ ይከፍታሉ። ሰማኡ ዱንያ ገቡ። አባታቸውን አደምን አዩ። አባታችን አደም ቁጭ ብለው ወደ ቀኝ ሲመለከቱ ፈገግ እያሉ ደስ እያላቸው ያያቸዋል። ወደዚህ ሲሆኑ ግን ከፍቷቸው አንገታቸውን ደፍተው ፊታቸው ጠቅሮ፣ እረ ሰውዬ ማን ናቸው አሉ። ነቢ ስ ላ ለም እንዲህ እኮ አባትህ ነው አደም ናቸው። ነው እንዲያው አደም ሰላሙ አለይኩም አህለን ብነቢይ ሳልሕ ወልኢብን ሳልሕ መልካሙ ልጅ መልካሙ ነቢይ እንኳን ደህና መጣ አሏቸውና ተቀብሏቸው። ከዚያ ብዙ ወሬ አይወራ እንደገና ነካ ሲደረግ ያም ይዞ የሚወጣው ነገር አሁን ሁለተኛው ሰማይ ላይ፣ ሶስተኛው ሰማይ ላይ፣ አራተኛው ሰማይ ላይ፣ አምስተኛው፣ በየሰማዩ ነቢያቶች አሉ። ስድስተኛው ላይ ስድስተኛው ላይ ሙሳ ናቸው። ቂሷ ስላለው ነው ሙሳ ነግራቸው። ከዚያ ሰባተኛው ኢብራሂም ናቸው። ሰባተኛው ላይ ሲደርሱ ትንሽ እንደቀጠሉ ጅብሪል ምናላቸው ለነቢ ሰለላሁ ዐለይሂ ወሰለም ይባላል፣ እዚህ ላይ እኔ አበቃለሁ። የእኔ ፍቃድ እዚህ ድረስ ነው። ከዚህ በላይ ለአንተ ብቻ ነው የተፈቀደ አላቸው። ከዚያ ቀጠሉ እሳቸው ጉዟቸው። ማን አለ ማን ነገር የሆኑ ደረሱ። እስከምን ድረስ ደረስኩ ይላሉ እሳቸው ሓታ ሰሚዕቱ ሰሪፈ አልአክላም

ከዚያ በኋላ ተመለስ። እንግዲህ አምሳ ሰላቶችን እየሰገዳችሁ በየቀኑ ቀጥሉ አንተና ተከታዮችህ አለኝ አለ። መርሀባ ብዬ ተመልሼ መጣሁ። ኢብራሂምን አገኘሁ። ሲመለስ ስቀጥል የሚቀጥለው ሆ ሰማይ ላይ ሙሳን አገኘሁ። ሙሳ ወደዚያ አልፈዋቸው ሲሄዱ ጣም ቀንተው ነበር ይባላል። እንዴት ከኔ በኋላ የመጣ አንድ ልጅ እኔን ቀድሞኝ እንዴት ይሄዳለን? የዚህ ስድስቱ ላይ ቆመያሉ ይባላል። ለማንኛውም ሲመለሱ ሲያገኟቸው ምን ወሬ አሏቸው? ወላሂ ምንም ጥሩ ነገር ነው የሰማሁት። አምሳ ሶላቶችን ስገዱ ብሎ አላህ አዘዘኝ፣ እነሳ አልሐምዱሊላህ ተቀብያለሁ አሉሳቸው። ኧረ አምሳ እንኳን የአንተ ህዝቦች ከአንተ ህዝቦች በጣም ጉልበት አላቸው፣ ጠንካሮች ናቸው የምንላቸው የእኛ እንኳን በኒ እስራኤሎች ሁለት ሶላት ሲገዱ ብዬ ይ አዛ እንዴት እንዳደረጉ ቢነግርህ አሏቸው። እና ምን ይሻለኛል? ተመለስና ጌታህን ጠይቅ፣ እዚሁ ብተቃልል ይሻላል። ተመለሱ። አላህ ምን ፈለክ አላቸው። የአምሳ ሶላቱ ነገር ከብዶኝ ቀነሰላቸው። አምስት ተቀንሷል አላቸዋል። ይመለሳሉ ሙሳ ላይ አምስት ተቀንሷል ይባላሉ። አሁንም ይመጣሉ። አረ ይሻልሃል ከአላህ ጋር መጨቃጨቅ ይሻልሃል ከዚህ ደንቆሮ ህዝብ ጋር ከምትለፋ። ደግሞ ያንተ እድሜ አጭር እድሜ አይደለም፣ ብዙ ዓመት ነው ገና የምትለፋው። ብዙ ህዝብ ነው የምታስተምረው። ስለዚህ ደካማው ብዙ ነው አምስት እስከሚቀር ድረስ መጨረሻ ላይ አምስት ቀርቷል። አጅሩ እንደ ሀምሳ ነው የሚሰገደው አምስት ነው ላዩ በደሉ ቀውሉ ለደየ አላቸው። ከዚህ በኋላ አይቀየርም በዚያው ቀጥል፣ ደህና አሁን አላቸው። ሲመጡ ሙሳ ጋር ሲደርሱ፣ አሁንም አምስት ብሎኛል እንደዚህ ብሎኛል ተመለሰ። አይ ከዚህ በኋላ እንኳን ጌታዬ ፊት መሟገት እፈራለሁ ብለው ተመልሰው መጡ። ይህ ክርክር አሁን ያልኩት ታሪክ ስንት ቀን ያ ይፈጃል? ከአንዱ ሰማይ ከምድር ወደ ሰማይ ለመውጣት አምስት መቶ ዓመት በፈረሰኛ ያስከዳል። ፈጣን ፈረሰኛ አለማቋርጥ አምስት መቶ ዓመት የአንዱ ሰማይ ውፍረት ያን ያህል ያስከዳል። ከሰማይ እስከ ሰማይ ደግሞ ያለው ያን ያህል ያስከዳል። እሺ ያ ይሁን፣ ከዚያ በኋላስ ወደ ላይ ያለው ሲድረቱል ሙንተሃ በኋላስ አልሚም ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ መካ ፀሐይ አልወጣቸው የመቸው ፀሐይ ያቸው ያደሩባት ማታ የነበሩባት ፀሐይ ጠጋ ብለው፣ እንዲያውም አንዳንዶቹማ ሲነግሩ ጠጋ ብለው እስ እንዲ ልረፍንድ የብለው ብለው ሰውነታቸው መኝታቸው ለሳዩ የሞቀው አልቀዘቀዘም፣ ማለት ነው ረሱል ዐለይሂ ሰላት ወሰላም ለዚህ እርገው መጡ። እንደ ማንም ሌሊቱ ነጋ። ሲነጋ እሙሃኒ ይባላሉ የአጎታቸው ልጅ ናቸው። የአጎቴ ልጅ አሏቸው። አቤት ዛሬ እኮ አንቺ ጋር እዚህ ያለን ያደርኩት አሏቸው። ምናው እዚህ ያለን ያደርከው፣ ይኸው እዚህ ነበርክ የነበርከው፣ መሀል እጀ እኮ ብዙ ደርሽ ምን የደረስክ እንዴት አረክበን፣ ነገሯቸው እሙሃኔ ገረማቸው ያ ረሱልላህ ዐለይሂ ሰላም ይሄ ነገርስ በውስጡ ያዙት ዝም ብለው ማን ነው የሚያምነው ይሄ ነው የሚቀበለው ይ ላ እናገራለኋ ከዚያ ወጡ መናገር ጀመሩ ፊትለፊታቸው መከረኛው አቡጃህል አገኛቸው አላህ መጨረሻ ላይ አዋርደው ሲፈልግ አገኛቸው ሙሄ ዛሬ ምን አዲስ ነገር አለ አላቸው የዛሬው አዲስ ነገርማ ጉድ ነው አሉት ምን ነው እስቲ ንገረኝ አላቸው ጀመሩለት በይተል መቅዲስ ደርሼ አረ በይተል መቅዲስ በወሬ ነው በህልምህ ነው አላቸው አረ ያለም በውዲ እንጂ አብደሃል አረ በብሱ እንዲሁም ታክም ያለው ጤነኛ ነኝ አሉት። መሐመድ ቀልድ የለም ማለት፣ እስካሁን ሰውን አሞኝታል፣ ብዙ ጊዜ ተጫውተብናል። አሁን ይህን የምትለውን ሰው ፊት ትደግመዋለህ? አዎ፣ በጣም ነው የምደግመው፣ በደንብ ነው የማዋራቱ። መሰብሰብ ጀመረ። መሰብሰብ ያ ቀው ጉዳችሁን ስሙ፣ አረኑ ስሙለት እያለ መንገድ ላይ አቡበክርን አገኛቸው። አቡበክር ከነቢዩ ጋር አልተገናኙ፣ ገና መንጋት ነው። የብነ አቢ ቆሓፋ አላቸው። የአቡ ቆሓፋ ልጅ ማለት ነው። አቡበክር ብን አቢ ቆሓፋ ነ አቤት አሉ። ይሄ ጓደኛ ዛሬ ለይቶለታል አላቸው። እንዴት የሚለውን አልሰማም። እንዴ አላቸው፣ አልሰማም። ዛሬማ የመጀመሪያ የምትጣላው አንተ ነህ አላቸው። እንዴት እንዴት ቤተል መቅድስ ሂጄ ከዚያም ወደ ሰማይ ሂጃለሁ ይላል። እኔ ሰማይን የማላውቀው በይተል መቅዲስን ግን ስንሄድ አንድ ወር ስንመለስ አንድ ወር እንደሚፈጅብን ታውቃለህ አለችው። አዎ። ያንተ ጓደኛ ግን ዛሬ ሌሊት ሂጄ ደርሼ መጥቻለሁ፣ ከዚያም ሌላ ሌላ አለም አይቻለሁ ይላል። እሱን የራሱ ጉዳይ፣ ግን እንዲህ ብሎ እንደ ጉድ እያልኩኝ ነው አለ። አቡበክር ሲዲቅ ኢቃለ ሰደቅ እርግጠኛ አንተ የአንተ ውሸት እንዳይሆን ነው እንጂ የምጠራጠረው፣ እሳቸውማ ካሉ እውነታቸውን ነው። በአንድ ሌሊት በይተል መቅዲስ ደርሼ መጣሁ ሲና፣ ምን አለው ነው የምትለኝ አላቸው። አዎ፣ ምን ከዚህ የበለጠ ከዚህ የባሰ አጠገባቸው ቁጭ ብዬ ከሰማይ ወሒ መጣልኝ ብለው ሲነግሩኝ የማመን ሰውዬ ምኑ ነው የሚከብደኝ? ይሄ አላቸው። እብደቱ አንተን ብቻ እሱን ብቻ አይደለም አንተንም ይዞሃል፣ ነው ለማንኛውም እየሰበሰብኩ ነው ሰው የመጨረሻ ላስቅባችሁ ነው አላቸው። ሞክር ነቢዩ ጋር ስ ላ ለም አቡበከር ሲሄዱ ምንድነው ነገር ሲሏቸው፣ የዛሬ ነገር እንዲህ እንዲህ በሏቸው። ለሚተነከር ምንም አልከበዳቸውም። እሞሃኒ እኮ ከበዳቸው። ባክህ ያጎቴ ልጅ ባክ ይህን ነገር አታውራለ፣ ሰው የበለጠ ያንከላብትሃል፣ እንደዚህ ያረገሃል

ከበር ቁጥር የልቁንስ አብረዋቸው የሰገዱትን ነብያት ቁጥር ቢጠይቁ ይሻለው ነበር። ግን እነሱ በር ለበር አይደሉም መስኮት ለመስኮት ጣውላና ድንጋይ ነው የሚያውቁትና፣ ቡጃል ስንት በር አለው አላቸው። አላህ አመጣላቸው ቤተ መቅደስ ፊትለፊታቸው። አንዱ ሶስት መስጅድ ማስታወሻቸውን ያሉ ነገሩ እንኳን ልክ ነው። ብስላ ደም ጠይቆ ሊሆን ይችላል ስንት መስኮት አለው። እንደዚህ ይቆጥሩና ያደርጓቸዋል። ምንጣፉ ምን ይመስላል፣ ድንጋዩ ምን ይመስላል፣ ሁሉ ልነግሯቸው። ስማ፣ እውነት በቤተ መቅዲስ ሄደህ ነው የመጣኸው? አዎ፣ የእኛ ማህበረሰብ ወደ ንግድ እንደሄደ ታውቃለህ። መንገድ ላይ አይታቸዋል። አዎ፣ አይቻቸው እንዲያውም የሆነ ግመል ጎፍቶ። መጎፋት ታውቃላችሁ? ለአዲስ አበባ መጎፋት ምንድን ነው? መደገጥ የሆነ ግመል ጎፍቶባቸው አልያዛቸው ብሎ እኔ አያይዣቸው ነው የመጡት። እንዲሁም ጊዜ ወስደዋል ማለት ነው አይደል? ግመሉን እያስያዙ እዚያ እሱ ጋር እነሱ ጋር ሲሟገቱ እንደዚህ አድርጌላቸው ያላቸው ነው የመለስኩላቸው። ምን ያርጓቸው? አሸነፍ አቃላቸ። መቼ ነው የሚመጡት ለመሆኑ ታውቃለህ? አዎ፣ መቼ በዚህ ቀን በዚህ ሰዓት ነው የሚመጡት። እንዲያውም እንዲህ ያለ ግመል እየቀደማቸው ነው የሚመጣው እየመራቸው በቃ እንጠብቃለን። ይቀራል መስሎሆኑ ምንተውህ መስሎሆኑ። እሺ እነሱ የግመሎችን መምጫ እንደዚህ ይጠብቃሉ። ዛሬም ይጠብቃሉ፣ ነገ ይጠብቃሉ። ቀኑ ደረሰና እነሱ ይመጣሉ የተባለበትን ቀን ሰው እንደዚህ ቁጭ ብለ ሰዓቱን ተናግረዋል። ፀሐይዋ ስትጠልቅ ነው እነሱ የሚመጡ ብለዋል። ነቢ ስ ሰለም በዚህ በኩል ፀሐይዋ መጥለቋን ይመለከታል። በዚህ በኩል ያለው ሰው

እንዲያለ ተአምር የመጨረሻ የለየለት ተአምር ነግረዋቸው አሳይተዋቸው አላህ አሳይቶም አልተቀበሉም። ምን አሉ ይላሉ? ይሄ ኃይለኛ ድግምተኛ ነው። ይሄንን ጨዋታ መጫወት የሚችል ምን አይነት ድግምተኛ ቢሆን፣ እንዲሁ አንተ ይህንን የሚሰራ ድግምተኛ ዘመድ ቢኖር አታጅበው ቢሆኑ እንኳን ምን ዓቂዳ ኑሯቸው ነው? ድግምተኛ ስሚያስጠላቸው ውሸታሞች ስለሆኑ ነው እንጂ ረሱል ዐለይሂ ሰላቱ ወሰላም ይሄንን ግብዣ ያደረገላቸው አላህ አስረኛው ዓመት መጨረሻው አካባቢ ወይም አስራ አንደኛው ዓመት መጀመሪያው አካባቢ ነው ይሉናል። ብትሕዲድ ይሄ ነው የሚለው ነገር ብዙም ማስረጃ የለው። የሚያሳየው ግን ከዚህ ከሐዘኑ ዓመት በኋላ ባሉት ጊዜያት መሆኑን በይፋ ያመለክታል። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን እድል ካገኙና ይህን ኮርስ ከወሰዱ እዚህ ግብዣ ላይ ተሳትፈው ከመጡ በኋላ ሞራላቸው ከሁሉም የበለጠ ከዚያ በፊት ከነበረው የበለጠ ነበረ የተገነባው። ቢያስፈራሯቸው አይፈሩም ቢዝቱባቸው አይደነግጡ ምንም። የሚቀጥለው ከዚህ ክስተት በኋላ የሚቀጥለው የሐጅ ወራት ላይ ነቢዩ ሰለላሁ ዐለይሂ ወሰለም በሞራል ሐጅ የመጣውን ሰው ሁሉ በየሰፈረበት በየድንኳኑ፣ በየዛፉ ስር እየሄዱ ባካችሁ አስጠጉኝና እናንተ ጋር ላስተምር እዚ ሀገሬ ላይ አልቻልኩም። ይሄው አስር ዓመት ለፋው ከነሱ ጋራ ምንም ለውጥ ማግኘት አልቻልኩም። ባካችሁ አስጠጉኝ እያሉ እያፈላለጉ ባሉበት የታደሉ የመዲና ወጣቶች ለሐጅ መጥተዋል። እዚ ሐጅ መጥተው የሆነ ባረፉበት ቦታ ላይ ሄደው ያናግሯቸዋል። ኧረ አንተ ከየት መጣህ? የሰውዬ እየተባባሩ ይህ ሰውዬ ማ እንዲህ ነው፣ እስቲ በደንብ እናዳምጠው ተብሎ ቁጭ ነው ሲያናግሯቸው። ነቢዩ ዐለይሂ ሰላቱ ወሰላም የሚያዳምጣቸው ሰው አግኝተው አይደለም አልፎ ለሚሄድም አንደበታቸው ይማርካል። ቁጭ ሲሉ ማውራት ሲጀምሩ በደንብ ነገሯቸው እስበራሳቸው እገሌ አለው ለበይክ ይህ ሰውዬ ማለት እነዚያ አይሁዶች መዲና ያሉት አይሁዶች ሁልጊዜ የሚዝቱባችሁ ሰውዬ ነው። ዋ አንድ ጊዜ ከእናንተ መካከል ከአረቦች መካከል የሚላክ ነቢይ አለ፣ ከእሱ ጋር ሆነን አይቀጡ ቁጣት ነው የምንቀጣችሁ እያሉ የሚዝቱባችሁ የሚፎክሩባቸው ሰውዬ ነው ይመስለኛል ላየስቢቀነኩም ሁድ ላተስቢቀነኩም ሁድ የሁዶች እንዳይቀድማችሁ ተባባ ስድስት ሰዎች ናቸው። እስቲ እንግዲህ እኛ ተቀብለናል፣ ሀሳቡን ይዘነዋል። ግን ከመቶ ሀያ ዓመት ያለፈን ጦርነትስ በራሳችን አድርገን ተላልቀን አሁን ያንን ደም አድርቀን ተቀራርበና ያለነው አውስና ከዝረጅ የሚባል ብሔር አለ። ያንን ብሔር አንድ ላይ አድርገን እየመራን ያለን እነዚህ ሰዎች ነን። እንሄድና ህዝቡን አነጋግረን ሀሳቡን ሰው ዘንድ አስርጸን ተቀባይነት ካገኘ እንመጣለን። ወደዚህ ሀገር መምጣት የሚቻለው ያው በሐጅ ወራት ነው። አለበለዚያ በየመንገዱ ዘራፊ አለ። በየመንገዱ ዝርፊያ ስላለና ጦርነት ስላለ አንመጣም። የሚቀጥለው ዓመት እንገናኝ ብለዋቸው ተመልሰው ወጡ። ይቺ የመጀመሪያዋ የመዲና ስደት መሰረት የጣሉባት ሐሳቡን ወደ መዲና ሰዎች ወደ አንሷሮች ያሰረጹበት አጋጣሚ ነው። ከዚያ ተመለሱ፣ እነሱም ተመለሱ። ነቢዩም ሰለላሁ ዓለይሂ ወሰለም አንድ ዓመት እንዲሁ መኮች ጋር እየተናፈሩ አስራ አንደኛው ዓመት ያለፈና የአስራ ሁለተኛው ዓመት መጀመሪያ አካባቢ ላይ ሐጅ ወይም የአስራ አንደኛው መጨረሻ ሐጅ ላይ መጡ። መዘኞቹ ሲመጡ ግን ሰፊ ሆኖ ነው የመጡት፣ በዝተው ነው የመጡት። አፈላለጓቸው ከነቢዩ ጋር ተገናኙ። ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው ጋር ያሉ ሰዎችን የተወሰኑ ሰዎችን አወሩ ግን ሚስጥር እንዲሆን ተደረገ። ሚስጥሩ ላይ የነቢዩ ሰለላሁ ዐለይሂ ወሰለም አጎት ዐባስ አብሬ መገኘት አለብኝ። አልተቀበሉ እስልምና ቢሆንም ግን አገር ለቀህ ምተ ሊሆን እንደሆነ የሚወስዱ ሰዎችን የምላቸው ነገር አለኝ እና አብሬ ነው ስምምነቱን የምሰባው አሏቸው። ሌሊት ነው ቀጠሮ የነበረው። ሌሊት እዚህ ዓቀባ ሚና አካባቢ ያለ ዓቀባ የሚባል ቦታ አለ። እዚህ አካባቢ ነው መኩ መጥዎች መኩ እነሱ መተው ተወያዩ። ከዚያ ነብዩ ዓለይሂ ሰላቱ ወሰላም ከነሱ የሚፈልጉትን ነገሯቸው። ምንድን ነው ከኛ የምትፈልገው? አሏቸው። እንዲታረጉ እንዲታረጉ እንዲታረጉ እንዲታረጉ ብለው ነገሯቸው። እንዲህ ካደረጋችሁ የምታገኙት ጀነት ነው አሏቸው። እነሱም እኛ ደግሞ ይህንን አርገንልህ አላህ ድል ከሰጠህ፣ ከዚያ ስባኋላ ናቸው ድል ከሰጠኝማ፣ ኢስላምን አብረን እናስፋፋለን። ከዚያ ምን ይመጣል? ጥልህን ትመለሳለህ ወደ ሀገር። ኧረ በፍጹም ልተስም። እኔ የምፈልገው ልጆቻችሁን፣ ሚስቶቻችሁን፣ ንብረታችሁን ከምትከላከሉት ነገር ሁሉ ልትከላከሉ ነው። እኔ ደግሞ የምፈልገው ኢስላምን ማስተማር ነው። በቃ ተስማምተን ተመመቸው አስተማሪ ስጠን አስተማሪ ይዘን እንሄዳለን። ሙስዓብ ተላኮ፣ የመጀመሪያው አምባሳደራቸው። ከዚያ ከነሱ መካከል ወዲያውኑ አስራ ሁለት አመራሮች መረጡላቸው፣ ኑቀባ ይባላሉ። በቃ እናንተ ለአካባቢያችሁ፣ ለየብሔራችሁ፣ ለሰፈራችሁ ኃላፊዎች ናችሁ ብለው አስራ ሁለት ሰዎችን መርጠው በእነሱ መሪነት እስላምን ተማሩ ብለው ነቢዩ ስ ሰለም ተለያዩቸው። እርግጥ መኮች የዚያን ቀን ነቅተውባቸው ሊደርሱባቸው ብዙ ሙከራ አድርገዋል። አልተሳካላቸውም፣ አመለጡ የመዲና ሰዎች ወደ መዲና። ልክ እነሱ እንደተመለሱ ሙስሊሞቹ ሂጅራ ጀመሩ በድብቅ የተደበቁ መሄድ መሄድ መሄድ ጀመረ። አንድ ዓመት ከምናምን አስራ ሁለተኛው ዓመት በቃ የስደቱ ዓመት ነበር። ሁሉም ተደብቆ ነው። ይሄ ነው። ኢላ ዑመር ዑመር፣ እኔ ተደብቄ አልሄድም አሉ። እርግጥ እዚህ እናንተ ጋር አልኖርም፣ እኔ ነገ ወደ መዲና ሄዳለ እናቱን ሊያስለቅስ የፈለገ ሰው በር ላይ ይጠብቀኛል፣ ነበር አረማን ፈረዝ ማን ቀርባሳቸው ሌላው ሰው ብዙ ግልት ደርሶበታል፣ ብዙ ስቃይ ደርሶበታል። ያልፈለቀለው ድንጋይ ያልወረደው ቁልቁለት ያልወጣው አቀበት የለም። ሂጅራው በብዛት ትሄደና ነቢዩ ሰለላሁ ዐለይሂ ወሰለም አስራ ሁለተኛው ዓመትንም እዚሁ ጨረሱ። አስራሶስተኛው ላይ የነቢዩ ስለላሁ ለሰለም ስደት ጊዜ ደረሰ። ሁሉም ሂዶ ሂዶ አቡበክር እኔ ምን ህጃ ረሱሉ ላ ስላቸው ቆይ ቆይ እንተ ጓደኛ ሊያደረግ ይችላል አሏቸው። ይገባቸዋል። ቋንቋቸው በደንብ ነው የሚግባቡት። ዝም ከዚ ኋላ ሁለት ግመሎችን መቀለብ ጀመሩ ማዘጋጀት። ዓሊ ብን አቢ ጣሊብ አንተኛ ጋነሃሎች ከዚያ ሌላ ያለ ሰው ሆኖ በጣም ጥቂት ሰዎች ናቸው የቀሩት። በቃ መንቀሳቀስ የማይችሉ ብዙ ቤተሰብ ያለባቸው ቤተሰቡን ተጽዕኖ የሚያሳድርባቸው ቢንቀሳቀሱ ሊገሏቸው የሚችሉ ሙስተድዓፍ የሚባሉ በጣም በጭቆና ስር የነበሩት እነሱ ናቸው የቀሩት። ረሱል ሰለላሁ አለይሂ ወሰለም እንዴት ስደት አደረጉ? መቼ ነበር? ከማን ጋር